ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ የፍኖት ድራማ ቀረጻ ለብሎግ ልሰራላችሁ አስቤ ያለሁኝ። አሁን በጣም ጠዋት ነው። ተነስቻለሁኝ ወደዛ ወደ ቀረፃ ቦታ ለሄደ የተዘጋጀው ነው ማለት ነው። እስቲ አብራችሁኝ ዋሉ። ቻናሌን ደግሞ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች በዚህ ሮቤል በረከት በሚለው ቻናሌ ላይ ቆንጆ ቆንጆ አዳዲስ ፕሮግራሞችን ፍሎጎችን ከካሜራ ጀርባ ያሉ ትዕይንቶችን ፖድካስት፣ እንዲሁም የተለያዩ ለእናንተ የሚጠቅሙእና የሚያዝናኗችሁ ፕሮግራሞችን እያዘጋጀላችሁ ነው። ስለዚህ ቻናሌን ሰብስክራይብ አድርጉልን። አመሰግናለሁ። ወዳችኋለሁ። እንግዲህ ጠዋት እንደምትመለከቱት ከቤት ወጣንና ወደ ቀረፃ ቦታችን እየሄድን ነው። ደሞ ኃይለኛ ዝናብ እየዘነበ ነው። እንግዲህ ቀረፃ ቦታችን ላይ ደርሰናል። ስደርስ እየተቀረጹ ነበር። አሌክስ እየተቀረጹ ነው። እንኳን ደስ አላችሁ። በኮሪደር ልማት ባሸበረቀችው በመሃል ከተማ መዳረሻ ልቡ መስቀለኛ ላይ በውብ ገጽታና በሂል ሳይድ እጅግ ዘመናዊ መንደራችን ውስጥ የመጨረሻውን አዳዲስ ሕንጻዎች ዝቅተኛ ፎቅ አማራጭ ለውድ ደንበኞቻችን ይዘን መጥተናል። በውብ ዲዛይን አፓርትመንት ቤቶቻችን ከስቱዲዮ 56 ካሬ እስከ ባለ አራት መኝታ 190 ካሬ ድረስ በ8 ፐርሰንት ቅድመ ክፍያ ብቻ ማግኘት ይችላሉ። ምን ይሄ ብቻ? የንግዱ ሱቆች ከ28 ካሬ ጀምሮ እስከ 190 ካሬ ድረስ እንደ ምርጫውም አቅርበናል። እንዲሁም 60 ኮፐሬቲቭ ባንክ ብድርም አመቻችተናል። በዚህ ግዙፍ መንደር ውስጥም ሰፊ የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣ ላይብረሪ፣ የልጆች ማቆያ፣ በቂ የከርሰ ምድር ውሃ፣ እንዲሁም ዘመናዊ የመኪና ማቆሚያ ከቻርጅ ስቴሽን ጋርና ሌሎችንም በአንድ ያገኛሉ። ያስተውሉ፣ በእኛ በኩል ለምትሄዱ አስር ደንበኞች እስከ 30 ቅናሽ ያገኛሉ። ያሉን እሱም ቤቶች ስለሆኑ በድርጅቱ ስልክ በ0988 አሊያም በ0910 6493 ላይ ፈጥነው ይደውሉ።

ይህን ያኔ ረበሽከው እንትኑ እንስሶቹ ረበሽካቸው ላሙ ላሙ ላሙ።

መ እነዚህ ጫካ ላይ ምናምን አንዳንድ ቦካል ነገሮችን ሁሉን ማለት ምን ከትስ ለአስራ ሰባት ሲን አስራ አራት መውጫው አንዳንድ ነገሮች ውጤታቸው ብቻ መሄድ በቂ ነው። ስለሁሉ ነገር ስለሁሉ ነገር ስለሽ ስለሁሉ ነው። ማለት በኤደንና በጉማ መካከል የተፈጠረው በፋዘና በዳግም መካከል የተፈጠረ እናም

እንግዲህ ሙሉ ቀን አርካሚ ቀረፃ ነበር። ምግብን መብላት ረስተን በቃ ስራ ላይ ነበር።

ኤደን ለዚህ ቤት ሰላምና ናንቺ ሲባል ኤደንና ብሉክ አንድ ላይ እንደሚሆኑ አቃልአቃልነ ኤደን ለዚህ ቤትና ናንቺ ሰላም ሲባል ኤደንና ሰላም፣ እንዴት ናችሁ? ውድ የቻናሌ ቤተሰቦች በዚህ ሮቤል በረከት በሚለው ቻናሌ ላይ ቆንጆ ቆንጆ አዳዲስ ፕሮግራሞችን፣ ፍሎጎችን፣ ከካሜራ ጀርባ ያሉ ትዕይንቶችን፣ ፖድካስት፣ እንዲሁም የተለያዩ ለእናንተ የሚጠቅሙ እና የሚያዝናኗቸው ፕሮግራሞችን እያዘጋጀሁላችሁ ነው። ስለዚህ ቻናሌን ሰብስክራይብ አድርጉልኝ። አመሰግናለሁ። ወዳችኋለሁ።

እንግዲህ ራታችን ከበላን በኋላ ወደ ስካይላይት ሆቴል ነበር የሄድኩት ማለት ነው። ስካይላይት ሆቴል አንድ ሚቲንግ ነበረኝ። ስለዚህ ለዛ መሄድ ነበረብኝ። ሰዎች እንግዲህ ከስካይላይት ሲወጣ እንግዲህ የምታዩትን ሰው አገኘሁት እና ፊልም ብትሰራስ ምናምን እያልኩ እያናገርኩትኝ ነበር። አራን ከሱ ጋር እዛውን የተዋወቅ ነው ምናምን። ቆንጆ ሉክ፣ ጥሩ ሉክ ነው ያለው ጥሩ የካሜራ ሉክ አለው ምናምን እና ፊልም ብትሰራ ጥሩ ነው እያልኩት ነበር። ከዛም በኋላ ወጥተን እንግዲህ በምታዩት ሰዓት ወደ ቤታችን እየሄድን ነው ማለት ነው የዛሬ የቀረፃ ውሎ የፍኖት የቀረፃ ውሎ ይህንን ይመስላል። ፍኖት ሲዝንቱ በጣም እየጠየቃችሁን ነው። እኛም ናፍቃችሁናል። ቶሎ ወደ እናንተ መምጣት እንፈልጋለን። ስለዚህ በጣም በቅርብ ቀን ሲዝንቱ ደግሞ ይጀምራል ማለት ነው። እስከዛ በትዕግስት ጠብቁን። እንመለሳለን በቅርብ ጊዜ። ወዳችኋለሁ። ቻው እንኳን ደስ አላችሁ። በኮሪደር ልማት ባሸበረቀችው በመሃል ከተማ መዳረሻ ለቡ መስቀለኛ ላይ በውብ ገጽታና በሂል ሳይድ እጅግ ዘመናዊ መንደራችን ውስጥ የመጨረሻውን አዳዲስ ህንፃዎች ዝቅተኛ ፎቅ አማራጭ ለውድ ደንበኞቻችን ይዘን መተናል። በውብ ዲዛይን አፓርትመንት ቤቶቻችን ከስቱዲዮ 56 ካሬ እስከ ባለ አራት መኝታ 190 ካሬ ድረስ በ8 ፐርሰንት ቅድመ ክፍያ ብቻ ማግኘት ይችላሉ። ምን ይሄ ብቻ? የንግዱ ሱቆች ከ28 ካሬ ጀምሮ እስከ 19 ካሬ ድረስ እንደ ምርጫውም አቅርበናል። እንዲሁም 60 ባንክ ብድርም አመቻችተናል። በዚህ ግዙፍ መንደር ውስጥም ሰፊ የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣ ላይብረሪ፣ የልጆች ማቆያ፣ በቂ የከርሰ ምድር ውሃ እንዲሁም ዘመናዊ የመኪና ማቆሚያ ከቻርጅ ስቴሽን ጋርና ሌሎችንም በአንድ ያገኛሉ። ያስተውሉ፣ በእኛ በኩል ለምትሄዱ አስር ደንበኞች እስከ 30 ቅናሽ ያገኛሉ። ያሉን እሱም ቤቶች ስለሆኑ በድርጅቱ ስልክ በ0988684477 አሊያም በ0910649363 ላይ ፈጥነው ይደውሉ።